እንግዲህ ከጎራባችም ከአዲስ አበባም የሸገር ከተማም እንግዲህ በርካታ እንቅስቃሴዎች ያሉበት ነውና፣ ምን ታዘብክ፣ ምን አየ የሚለውን መረጃ ለተመልካቾቻችን ብታደርሰው አመሰግናለሁ። ተስፋው ነኝ። እንደምን አምሽተሃል። እንደምን አመሻችሁ ውድ ተመልካቾቻችን። እንግዲህ በአሁኑ ሰዓት በኮዬ አደባባይ እገኛለሁ። በኮዬ አደባባይ እንግዲህ በኮሪደር ልማቱ ከለሙ አካባቢዎች መካከል አንዱ ነው። በዚህ በኮዬ አደባባይ የተለያዩ ሰው ተኮር የሆኑ የልማት ስራዎች ከኮሪደሩ ጋር ተያይዞ ለምተውበታል ማለት ነው። በተለይም ይህ አካባቢ እንግዲህ የመኖሪያ ስፍራ እንደመሆኑ መጠን የነዋሪዎች ወደዚህ በምሽት ይገባሉ። ይህንንም ድብደባብ እንግዲህ እየተመለከትን ነው የምንገኘው ከዛ ወደ ቤት ከመግባት ባሻገር እንግዲህ የምሽት በቀን በስራ የዋለ አይምሮቸውን አረፍ ለማድረግ እንግዲህ የምሽት የመዝናኛ በተለይም በቀላል ውጪ ራሳቸውን የሚያዝናኑባቸው ቦታዎች ተሰርተዋል ማለት ነው ለምሳሌ ያህል እንኳን በዚህ በኩይ አደባባይ ዙሪያው አካባቢ ላይ እንግዲህ ሁለት ሰፋ ያሉ የመዝናኛ ቦታዎችም አሉ በዚህ ቦታዎች ላይ እንግዲህ ነዋሪ ነዋሪዎች የዚው አካባቢ ነዋሪዎች እንደዚሁም ደግሞ መንገደኞችም እየገቡ ሻይ ቡና እያሉበት እንደዚሁም ከቤተሰቦቻቸው ጋር እየተጨዋወቱበት የሚገኝበትን ሁኔታ ታዝበናል ማለት ነው። አለፍ ሲል ደግሞ እንደዚሁ በዚህ መንገድ ላይ እንግዲህ ቀን ሙሉ ከስራ የዋለ ሰው ወደ ቤቱ የሚገባበት መንገድ ነው። እንደዚሁም ደግሞ የመኖሪያ አካባቢዎች ናቸው ከማለታችን ጋር ተያይዞ ምናልባት መንገድ ላይ የተለያዩ የመጸዳጃ ቤት ፍላጎቶች ቢኖሯቸው በሁለቱም አቅጣጫዎች ላይ እንግዲህ መጸዳጃ ቤቶች የተሰሩበት ሁኔታ ነው ያለው። ሌላው እንግዲህ መንፈስን ማረጋጋት የሚችሉ አረፍ የሚሉባቸው ወንበሮችም በዚህ በኮዬ አደባባይ ዙሪያ ላይ ይገኛሉ ማለት ነው። በአደባባይ ውስጥ ጨምሮ ከአደባባዩ ውጪ የተሰሩ እነኚህ መዝናኛ ቦታዎች ላይ በነጻ ቁጭ ብለው ጊዜያቸውን የሚያሳልፉበት፣ ከጓደኞቻቸው ጋር የሚጨዋወቱበት እንዲሁም ከጀርባዬ እንደምትመለከቱት የመዝናኛ የውሃ ትርኢትን የሚያዩበት እድልም የተፈጠረበት ሁኔታ ነው ያለው ማለት ነው። በአጠቃላይ እንግዲህ በዚህ አካባቢ ላይ የተመለከትኩት የህዝብ እንቅስቃሴ እንደዚሁም ደግሞ የመዝናኛ አማራጮች እጅግ ደስ የሚሉ መሆናቸውን ለመታዘብ ች ያለው የነበረኝ ቆይታ ይህንን ይመስላል። አሸናፊ በላይ፣ ከኮዬ አደባባይ ስላደረስከን አሁናዊ መረጃ እጅግ አድርገን እናመሰግናለን። መልካም ምሽት ይሁንልን።